ባቡሬ ፍቅር እንደያዘው ለልሌ ይነግራታል። ልሌም የሰማችውን ነገር ማመን ያቀጣታል? ማናት ልጅቱ፣ እንዴት ያዘ ብቻ ሁሌም ከጎን ነኝ ብላ እንግዲህ ተስፋ በቆረጠ አነጋገር ትነግረዋለች። ባቡሬ ምነው ደነገጥሽ፣ ምነው ፈራሽ እሳ ይላታል። ኧረ አልፈራሁም፣ ደረ ፈርተሻል፣ ምን ሆነሽ ነው የደነገጥሽው ይላታል። እሱ ግን ፍቅር የያዘው ከሷው ከራሷው ከልሌ ነው። አቡሬ ሊሊን ካገኘው በኋላ በጣም ደስተኛ ነኝ፣ አንቺ ጋር ከሆን ሰላም ይሰማኛል እያለ እንግዲህ ሲነግራትም ነበረ። እንግዲህ ሊሊ የፍቅር ጥያቄ ወይም ደግሞ ባቡሬን ማፍቀሯን ማመን አትፈልግም እንጂ እሷ ምድብን አድርጋ አፍቅረዋለች። ነገር ግን ማመን አልፈለገችም። ገና የተጎዳው ልቧ ስላልተጠገነ ወደ ፍቅር ለመግባት በጣም እያሰበችና እየፈራች ትገኛለች እና እንግዲህ እሱም ሌሊ ሆስፒታል ቀጠሮች ደርሷል መሄድ ያለብን ብሎ ሆስፒታል ይዟት ሄዶ ነበረ። በዛም መሰረት እንግዲህ መድኃኒቱን እንዳቋረጠችው ዶክተሮቹ ይነግሯታል። ለምንድን ነው ያቋረጥሽው? ስለዚህ ስላልቢያንሽ በሽታሽ ስላልተሻለሽ መድኃኒት አሁንም መጠቀም አለብሽ ብለው ያንኑ አይነት መድኃኒት ሰተዋታል ማለት ነው። ባቡሬም በጣም ነበር የተናደደው። እንዴት ነው መድኃኒትሽን ያልጨረሽው? ዛሬ ነበር እኮ የምትጨርሺው መድኃኒትሽን፣ እንዴት ነው ያቋረጥሽው ይሏታል። እንግዲህ አዴንም ሲቆጣት ነበረ። ለምንድን ነው ዝም ያልሻት መድኃኒቷን ስታቋርጥ፣ እንዴት ዝም ያልሻት? በሚለው ሰዓት እንግዲህ አዴ ምን ምንም ነገር አላውቅም አላቅም ይቅርታ፣ ስላላወቁ ነው እንጂ መድኃኒቷን ስታቋረጥ እኔ ዝም አይደለም ነበረ ብላ እንግዲህ ባቡሬን ይቅርታ ጠይቀዋለች። ሌሌም ታዲያ ይቅርታ ባቡሬ፣ ይህን ያክል እኮ ለእኔ ትጨነቃለ ወይም ደግሞ አስጨንቃለሁ ብዬ አላሰብኩም ነበር። በጣም ይቅርታ ትለዋለች። እሱም እንዴት ነው ላቸው እንዴት ነው ማለት ጨነቀው። በይ አሁንም ጥንቃቄ ማድረግ አለብሽ መድኃኒትሽን በአግባቡ ማወጣት አለብሽ ብሎ ይነግራታል። እሷን በሀሳቡ ተስማማለች። ከሆስፒታል መልስ ግን ቁጭ ብለው ሲያወሩ ነበረ። በጣም አፍቅሬያታለው አይኗን አይቼ ደህና መሆኗን ካላረጋገጥኩኝ ልቤ አይረጋጋልኝም እያለ በሚነግራት ሰዓት እንግዲህ ሊል ፈዝዝዝ ነበር ያለችው ማለት ነው። ማን ትሆን እያለች አእምሯን በሀሳብ እያጨናነቀችው ነው። እኔ አውቃታለው ወይስ አላውቃትም እያለች እያሰበች ነው ማለት ነው። በዛም እንግዲህ ሀሳብ በገባባት ሰዓት፣ ሀሳብ ላይ በነበረችበት ሰዓት እስኪ ነሄደ ብሎ ሳሚ ያደርጋታል ማለት ነው፣ ከሀሳቧ እንድትነቃ ማለት ነው። እና እንዲሁም ልቤን ሰረቀችው፣ ልቤን በጣም ነው የሰረቀችኝ፣ ግን ደግሞ እሷ ምንም አታውቅም፣ አይገባትም፣ እኔ እንዲያፈቀርኳት ምትረደኝ ያልቻለችም እያለ እንግዲህ ልክ ልኳን እየነገራት ነው ለልሌ ማለት ነው። እንዳላወቀ ሆነ እሷን እሷ በእርግጥ ሳትነቃ ትቀራለች? አውቃ እያስ መሰለች ይመስለኛል እንጂ እንደሚያፈቅራት ታውቃለች፣ እርግጠኛ ነኝ። ልል ማለት ነው እንዴ ነቃበይ እንጂ ልልዬ፣ አንቺን እኮ ነው ያፈቀረሽ። ነቃበይ ና ረ እውነትህን ነው የማላቅ መሰለህ እንዴ? ከኔ ነው አይደል ፍቅር ያዘ ብለሽ ብታስ የንግጩ ምን አለ። እሱ ተሳቀቀ እኮ ምክንያቱም ፍቅሬን ትቀበለኛለች አትቀበለኝም የሚለው ሀሳብ ገባው። ገና አሁን ስለሆነ ያገገመችው፣ መልሽ ደግሞ እንደዚ ብነግራት ትርቀኛለች፣ ጓደኝነታችን ይጠፋል። ፍቅሩ እንኳ ቢቀር ጓደኝነታችን ይጠፋል፣ እስከ መጨረሻው ላጣ ትችላለሁ ብሎ ለመናገር ፈራ ማለት ነው። ባቡሬ ያው እንግዲህ ጨከን ብሎ ቢነግራት ጥሩ ነው ብያስባለሁ። ባቡሬ ማለት ነው። በእርግጥ አንድ ቀን ይነግራታል። ደብ እንግዲህ ለሽምግልና ሄዶ የአዴን እናትና አባት አሳምናለሁ ብሎ በሄደበት ሰዓት እንግዲህ ሌላ ችግር ውስጥ ገብቷል ማለት ነው። እንግዲህ እሱ ይሄ ነገር የሚሆን አይመስለኝም፣ በጣም ፈርቻለሁ በሚለው ሰዓት እንግዲህ ደም እንዲም ለምንድ ነው የምትፈራው? በእኔ አትተማመንም እንዴ? ስናንተ ሕይወት ስለ ቤተሰቦች ስለ አስተዳደግ በሙሉ ለእኔ ነገረኝና እኔ ደግሞ የአዴን እናትና አባት አሳምናቸዋለሁኝ ሁሉንም ነገር በእኔ ጣለብኝ አትጨናነቅ። እና አሁን የኛም ነገር እየጀመረ ነው፣ እንትን ካለ ከተሳካ ቶሎ ሀገራችንን እንመለሳለን ይለዋል። ዴብ ግን በጣም ፈርቷል። ይህ ነገር የሚሆን አይመስለኝም እያለ ነው። ደህና ነን ግን በእኔ ተማመን። የአዴ አባት ዴብ አዴን በግድ ያግባት እስከሚል ድረስ ነው ማሳምንለን ብሎ ነው ቃል ይገባለት ማለት ነው ብርሃንም እንግዲህ አሁን በደብ ፍቅር ክንፍ ብላለች ማለት ነው። እንግዲህ እናቷ አብቻዋን ቁጭ ባለችበት ሰዓት ብርሃን ትመጣለች። እንዴት ወርሽ በምትለሳት ሰላም ነ፣ ግን አንቺ ልጅ የት እየጠፋሽ ነው ትላታለች። ብርሃንም አይደል ስለነ ደብን እኮ ለአስጎብኛቸው አካባቢውን ብዬ ነው በምትለት ሰዓት ቆይ አንቺ እነ ደመቀና ደመቀም አለ፣ አንቺ ምን ቤት ነሽ አበበን ደመቀ እያለ አንቺ ምን ቤት ነሽ ትላታለች በእርግጥ አበበ እንግዲህ ፍቅረኛውን ይዞ ወደ ከተማ ሄዷል ማለት ነው ማሚ አታውቅም ነበረ ማለት ነው ማሚ እንግዲህ አርፈሽ ተቀመጭ ቤትሽ አባትሽ እየመጣ እየተሳደበ ነው እኔን አታስወቅሽ እባክሽ እያለች እንግዲህ ሰት መክራት ነበረ እንግዲህ የአደይ እናት ልጇን ስትመክር ምን ተሰማችሁ የገጠር ልጅ የሆናችሁ ማለት ነው እና እንግዲህ ብርሃን አባዬ ደግሞ ምን አርጊ ነው የሚለኝ በምትለሳት ማሚም እንግዲህ እኔ ምን አውቃለው፣ እኚ በውጭ ውጭ አታብዥባ ክሽም። በዛ ላይ ደግሞ ከዚህ ደብ ነው ከሚባል ሰው ጋር ውዞ አትቀራረቢ፣ ደግሞ የሆነ ነገር እንዳታመጭብኝ ትላታለች። እንግዲህ ማሚ ያዴ ፍቅረኛ እንደሆነ ደብ የምታውቀው ነገር የለም። በዚህ በኩል ደግሞ ብርሃን ደብን እንደምትወደው የምታውቀው ነገር የለም እህትናህት እንግዲህ ዴብን እንዲወደዱት ምንም የምታውቀው ነገር የለም። ብርሃን ዴብ የመጣው ለሽንግልና መሆኑን ስታውቅ ምን ይውጣት ይሆን? እና እንግዲህ ብርሃንም እንዴት ነው አባይ፣ ምን አርጉ ነው የሚለን? እንደገና ደግሞ ምን እያሉ የሚሳደበው እያለች ተጠይቃታለች። ማሚም እንዴ ተሻቴ እዚህ የመጣች ጊዜ የዋሉ መስዋዕትነት የዋልላት መስዋዕትነት አትራሽን መሽም ትላታለች። ይሄን ጊዜ ነበር ብርሃን እና እንግዲህ ብርሃንም ያንን መንድ የተረሳለው ዴብ እኮ ጀግና ነው፣ የኔ ጀግና እህቴንም እኮ ይዟት ስትል እንግዲህ ማሚ ምናልሽ ሽ እና ብርሃን መለስ ትልና፣ አይ ማለት እሱ ዴብ ጎበዝ ነው፣ እህቴን ባይረዳት ኑሮ እስካሁን ድረስ የተደርስ ነበር ብዬ ነው ብላ እንግዲህ ታስቀይሳለች። ማምን ታዲያ እሱን ልክ ነሽ፣ ነገር ግን ደብን በዚህ ልክ አትቀረቢው አባትሽ የተቆጡ ነው ስትላት፣ እንግዲህ ብርሃንም ቆይ እሱ እኔ ከወንድ ጋር ስሆን ነው እንደ አባትነቱ ትዝ የሚለው ብላ እንግዲህ ትናገራለች። ማምን ታዲያ እሱን አላውቅም፣ ነገር ግን ይህንን ቀደም ቀደም የሚለውን ነገር አልወደድኩትም፣ አባትሽ ያየውን ነገር ደግሞ እኔ ማይቻለው ብላ እንግዲህ ታሳፍራታለች። ብርሃንም እንዴ ለምንድን ነው እንደዚህ እንትን የምትሉትን የሰው አይደለሁም ወይ ለመወደድ ምን ያንሰኛል የሚል ጥያቄ ነው የጠየቀችው ማለት ነው የትሽ ፍቅረኛ መሆኑን ስታቂ እንግዲህ ወይ ጉድ ኮምሽሽ ነው የምትለው ብርሃን ምስኪን ምክንያቷም እንግዲህ ጓደኞቿ ሁሉ ከተማ ገብተዋል እና አሁን ላይ ከከተማ ባል ቢመጣልኝ በፍጹም እምቢ አልም በደስታ ነው የምትቀበለው እያለች ትገኛለች ማለት ነው ብርሃን ማለት ነው ግን አሁን ዲም ዝምተው በዛ ማለት ቶሎ ቶሎ ብሎ ሽምግልናውን ጦፍ ጦፍ ያደርግና ወደ ከተማ ይምጣ፣ ከዛ ሽማግሌ ይላክ፣ ከዛ ይጋቡ። ወደው ቀረኮ ምን ሆኖ ነው? ገጠር ተመቸው መሰለኝ። እስካሁን ድረስ ዝም ብሎ ለምን እንደሄድ እንኳ ይናገርም። እንደ ስንት ጊዜ ሆኖ ፍቅር እንግዲህ ከቤት ወታ ጠፍታለች ማለት ነው። ከቤት የጠፋችበት ዋነኛ ምክንያት እንግዲህ ሮማንን ከማሚ ጋር ለማጣላት በሞከረችበት ሰዓት ነበረ። ቤቱን አዝዴታ ካሹ ጋር ቁጭም ላይ እያወራች ባለችበት ሰዓት እሷ ደግሞ ቤት ትገባና ልብሱን በሙሉ አውጥታ አውጥታ ዝግፍግፍ አደርገ እንግዲህ አልጋው ላይ ታስቀምጣለች። ማሚ ከውጭ መታው ክፍል በምትገባበት ሰዓት ያንን ልብሱ ሁሉ ነገር ታያለች። ከዛ ሮማንን ትመጣና ምንድን ነው እቤት ስራ እያለ አንቺ ምን ትሰሪያለሽ? ብላ በምትቆጣ ሰዓት እንግዲህ ሮማንማ እኔ ስራ እኮ ጨርሻለሁ ትላለች። ማሚ ምን ምን ስራ ትጨርሻለሽ? ቶሎ እስኪ ላሳይሽ። በወሰደቻት ሰዓት እንግዲህ ያንን ልብስ ታያለች። ፍቅርም ትመጣና አየሽ አደለ ሮማን ከኔ ጋር መፎካከር ምን እንደሚያደርስ አየሽ አደለ? ገና ሰራልሻለሁ እያለቻት በሮማን ስታስፈራላት ታውቂያለሽ ፍቅር የዛሬን አስተካክላለሁ። መልሰሽ ግን እንደዚህ አይነት ነገር ብትሳሪ እውነታውን ለትዬ ነው የምናገረው እያለች እያወራች ባለችበት ሰዓት የፍቅር እናት ግን ተደብቃ እየሰማች ነበረ። ያንን ስታይ የፍቅር እናት ገብታ እንግዲህ ፍቅርን በጥፊ አንቺ እንደዚህ አይነት ነገር ስራ መቼ ነው የምታቆሚው? ተንኮል መቼ ነው የምታቆሚው? አሁን እንዳበላሸሽ ራስሽ ክፍልሽን ታጸጃለሽ አስተካክሌ ትላትና ትወጣለች ፍቅርም ቤዝም ታስተፋክራለች ከዛ በኋላ ወደታች ትመጣና ሮማንን ካልገድልኳለች። ኳለች ሮማንን አሁን እንትን ስትላሹ ጀግናው ደግሞ ምን ስለሆንሽ ነው ሮማን ከዛሬ ቀጥልሽ ሮማንን ቀና ብለሽ እንዳትመለከቻት እንትን ፍቅር ምን እየሆንሽ ነው ቆይ ነይ ብላ እንግዲህ አያቷ ጋር ልትወስ የታሰበ ነበር። ፍቅር ግን ከዚህ በኋላ እዚህ ቤት አታገኝም ብላ ነበር የወጣችው ማለት ነው። እንግዲህ ውጭ ላይ በተቀመጠችበት ሰዓትም ቤዛ ግንታት ነበር ማለት ነው። ቤዛ ግንታ እንዴት ሚስጥሬን ታወጫለሽ? እንዴት ከዛ ቤት ታባርኛለሽ? ብላ ጮኸባታለች። መጨረሻ እንግዲህ ጨለማ ውስጥ ተቀምጣ የሆነ ነገር መጥቶባታል ፍቅር ማለት ነው። እርግጠኛ ነኝ ቤዛ ናት ወይ የቤዛ ወንድም ነው ወይ ቤዛ ናት ወይ ቤዛ ናት ሰው የምታስልክባት ሌላ ነገር የለም። መቼም ፍቅርን ዙሪያቸውን እየተዟዟረች መቀመጫ ሰጠቻቸው ቤዛ ናት። አላፍር ብላ አሁንም ከነልል ቤት መታ ነበረ። አንዴው የቤዛ ተንኮልማ መቼ እንደሚያበቃ አላቀም የባቡሬ ናት እና እንግዲህ ባቡሬናት ስትመክራት ነበረ ቅምጥልን ወንድም በኃይል አትያዥ በብልሃት ነው። ወንድ አንቺ የበላይ መሆን የለብሽም፣ አንቺ ዝቅ ማለት አለብሽ፣ ማለት ክብር የሚባል ነገር አለ፣ እያለች ደስ የሚል ምክር የባቡሬ ና ቀመጠልን ስትመክራት ነበረ። በዛ ላይም ደሞ ወንድምሽ ፍቅረኛ እንዲይዝ ምከሪው፣ ትዳር እንዲይዝ እያለቻት ነበረ። ቀመጠልን መረባክሽ እንትን ሊሊሳ ትላታለች። ሰላምዬማ በጣም ጥሩ ልጅ ናት፣ ነገር ግን አሁን እሷ ከቁስላ ማገገም አለባት። የእርስ የመከረቻት ነበረ ማለት ነው። መጨረሻ ላይም ከባቡሬ ጋር ተገናኝተው ነበረ። አንተ እንዴት ነው መያዝ አለብህ ትዳር መያዝ አለብህ ይህ ያለች እያሽኮረመ መቸው ነበር ማለት ነው። እሱ እናቴ ፍቅር ይዞታል አሁን ፍቅር ይዞኛል ምን ይሻለኛል እያለ እያንጎራጎረ ነው ያለው። አሁን እንዴት ብዬ ልንገራት ልልን እንዴት ለሳምናት እያለ እየፈራ ነው እንጂ እሱማ ፍቅር ከያዘው ቆየ። ለማንኛውም ቀጣይ ክፍል በጉጉስ እንጠብቃለን። ማለት ፍቅርን ማን ያስደነግጣ ይመስላቸዋል? እኔ ቀቤዛ ወይ ቀቤዛው ወንድ ነው ሌላ አልፍም ነች።